የራሳችሁ የሆነ የምኝታ ክፍል የሌላችሁ ቶች ሳሎን ወይንም ደግሞ መጅሊስ ላይ የምትተኙ ቶች ተጠነቃቂ አድርጉ ማለት ነው። ወላሂ በጣም የሚገርም ነው። ሰው ከሰው ቤት ተቀምጦ የኔ አክል ያዙ ለቀቁ ማለት ምን ማለት ነው ወይ? ድፍረት እንዴ! ሳሎን እና ማጥበያው ቅርብ ስለሆነ ውሃ ቀድቼ ለመጠጣት ሰዎቹ ሲቀመጡ ቢሰሙኝስ? እየሳቀቃሉ የሚሉ ሸቃሎች በሚኖርሩበት ሀገር የኔ ያክል ድፍረት ከየት የመጣ ነው? አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁን? ያለው አልሐምዱሊላ። ወይም ሸቃሊት ሚን ከሸቃሊት ቻናል ዛሬም በአዲስ ልመጥ ቻለሁ። አብራችሁን ቆዩ። ፕሊስ ላይክ አድርጉ፣ ሰብስክራይብ አድርጉ። ተው ታው ከይቱ እንደጠፋት ተፍረዱ ብዬ ሆነ ጥፊ ጥፊ። በቃ ይቅርብሽ፣ ተይው ያለ ነው። ግን እንዳልጠፋ ደግሞ አንዳንዴ እንደዚህ ያለ ነገር ሳይ ማለፍ አልችልም ማለት ነው። ስለዚህ ሰብስክራይብ አድርጉኝና ወደ ነበርኩበት መልሱኝ አትሞቱም ማለት ነው። እናማ ውድ ቤተሰቦች የሀገሬ ልጆች ዛሬ ደግሞ ለየት ያለ ቪዲዮ ነው የመጣሁበት። እስከ ዛሬ በዚህ ዙሪያ ቪዲዮ ሰርች አላቅም ማለት ነው። እንግዲህ እሱም ቪዲዮ ምንድን ነው? መዳም ቤት ውስጥ የራሳችሁ የሆነ የምኝታ ክፍል የሌላችሁ ከልጆች ጋር የምተኙ ወይንም ደግሞ ሳላ ወይም ደግሞ መጅለስ የምተኙ ቶች ጥንቃቄ አድርጉ ማለት ነው። እሱም ምንድን ነው? ሰዎች ነናው አይደክምንም? አይሰለቸንም? አለንም ቀን ስንደክም ስለምኑል ለሊት ላይ እነሱ ደውለው እንደፈለጉ ሲወጡ ሲገቡ የሚያድሩበት ፊት አለ። ገባችሁ? ከልጆች ጋር የሚተኙ ከሆነ እናንተ ተኝታችሁ እነሱ ሲወጡ እነሱ ሲገቡ፣ እንዲሁም ደግሞ መጅለስ ላይ ከሆነ መውጫ መግቢያ ከሆነ እነሱ ሲወጡ እነሱ ሲገቡ ከባድ ነው። እንዲሁም ደግሞ ከዚህ ውስጥም ደግሞ ቁምሳጥናቸው ናቸው ካለ ልብስ ለማውጣት የሚፈልጉትን ነገር። አሁን ለምሳሌ ሰራተኛ እንዳያችኋት እንግዲህ እሷ ተኝታ መዳሟ በር ቆረቆረች ማለት ነው። በር የቆረቆረችበት ምክንያት ደግሞ ከዛ ክፍል ውስጥ ጠረጴዛ የሆነ ምድር ባሉ ብኛ ጣውላዎች ጣውላ ልታወጣ ማለት ነው። ያን ጣውላ ለማውጣት በርስ ቆረቆርባት ምንድነው ስትላት ጣውላ ስትል የሆነ ብትር ይዛ ነበረ ከጥጓ ስታገኙ እንደዚያ እንድትቆፈቁፍ ያለሽ አለች። ና ድጋሚ በሩን ዘጋችባት ማለት ነው። ከዛ በኋላ ብትሯን ይዛ አሁንም ደግሞ እይዛተችባት እያስፈራራቻት እንዳያችሁት፣ ምንድና ያደረገችው አንድ እንትን አንድ ጣውላ ውታ ሰጠቻት ማለት ነው። በር ላይ ስታስቀምጥላት ሴትዋ ግን ፍላጎቱ የነበረው ነበረው አንድ ጣውላ ብቻ ስላልሆነ ሌላ ጣውላን ፈልጋ ስለነበረ ዘጋች። አንዱን ጣውላ በር ላይ እንዳስቀመጠችላት ዘጋችው። አሁኑን ድጋሚ እየቆረቆረቻት ነበረ። ከዛ ቆርቆራ ሴትዋ ዋ እንግዲህ ሀይኗና ፍጣ ቤቴ ነው ብላ ዘና ብላ ስትገባ፣ እሷ ግን ዱላዋን ይዛ አንድ ጊዜ እንዲሁም ትክሻዋ ላይ መታታል። ወለሄ እና አንዳንዴ ኧረ ተው እንዴ ሶብርና ድርግ እንጂ ሀገሬ ልጆች ሲቀር ለሚቀር እንዴ እንደዚህ መሆን የለበትም። ለመናገር ጥሩ አይደለም ምክንያቱም መጣንባቸው እንጂ አልመጣንባቸው እንጂ አልመጡብንም። ስለዚህ ሰራተኛ መሆናችን ታዛዥ መሆናችን አውቀን በእርግጥ መብት የማስከበር ጥሩ ነገር ቢሆንም ግን በዚህ መልኩ አይደለም መብት የምናስከብረው። መብት በዚህ መንገድ ለማስከበር መሞከር እብደት ነው እንጂ ሌላ ጣጣ ውስጥ የእነሱንም ሕይወት አደጋ ላይ የእኛንም ሕይወት አደጋ ላይ የሚጥል ነገር መስራት የለብንም ብዬ ነው ማምኖና እንደዚህ የምታደርጉቶች ካላችሁ ጥንቃቄ አድርጉ ጎበዝ። ከሆናችሁ የምኝታ ክፍል ከለለበት ሲገጥማችሁ የምኝታ ክፍል ከለለውን ያልሰራም ካላችሁ ቆርቆሮ በቆርቆሮ እንደ ኮንቴነር ያለ ራሱ መሰራት ይችላል። አሁን ከዚህ ቤት ስመጣ ከእናትዋ ቤትም የሰራተኛ ክፍል አልነበረም ማለት ነው። የት ነበር የምተኘው? ሳሎን ላይ ነበር የምተኛ ና ሳሎኑ ደግሞ የዋናው ቤቱ በመውጫና መግቢው ነው። ምንም በቃ አንዱ ሲወጣ፣ አንድ ሲገባ፣ ማታ አንዱ አምሽታ ስትመጣ፣ አንዱ በጧት ስትገባ ስትወጣ፣ አይተኙም ነበር ማለት ነው። ይህንም ያልኳቸው ደግሞ እኔም ሴት ጎ ስትሳፈር ሲሄድ እንደዚያ ስለምናደርግ ነው። ከዚ እንዴት እንዱ ሰራተኛ መጣች፣ ና ና ችማሮ ማለች እኔ እንደዚህ መተኛት አልችልም ምናምን ስትል ከዛ ሽንት ቤትና የሰራተኛ ክፍል ተብሎ ቆርቆሮ በቆርቆሮ ልክ ኛ አገር ኮንቴነር የሚሰራ የለም እንደዚያ ተደርጎ ተሰራላችሁ። እሷ እንደዚያ ብንትን ባለችው አሁን ላይ ለሰራተኞቹ እንደዚያ ቆርቆሮ በቆርቆሮ የሆነች ክፍል አለቻችሁ። ስለዚህ እናንተም ጎበዝ ከሆናችሁ እኔ እንደዚህ መተኛት አልፈልግም፣ ቤቱ ተመችቶኛል፣ መስራት እፈልግ ነበር፣ ግን ምኝታ ክፍል የለኝም፣ ስለዚህ ከቻላችሁ እንደምንም ነገር ብላችሁ ምኝታ ክፍል ለእኔ ተጠሩልኝ ብላችሁ በጸባይ መጠየቅ እንጂ ለምን የምኝታ ሰዓት ነው በምኝታ ሰዓት መጥተሽ ለምን ትቆረቁር ያለች ብሎ ያዙ ልቀቁኝ ማለት አግባብ አይደለም። እንዲሁም ደግሞ እናንተ ከመተኛታችሁ በፊት እዚያ ክፍል የሚያስፈልግ ነገር ካለ አውታችሁ ሌላ ቦታ ማስቀመጥ እንጂ ረ ወላሂ ብትሪዛ ሴት ዋ እንዴት እንደፈራቻት ማለት ነው። እንደምትቀርጻት ራሱ ሴት ጎይት እኮ አታውቅም። ሰራተኛቱ እየቀረጠች ያለችው በድብቅ ነው። መዳማ እንደምትቀረጽ አታውቅም። አይታችሁ ከሆነ ጸጉራ ራሱ ክፍት ነው። ሻርፕ ምናምን ነገር እንኳን አልለበሰችም ማለት ነው። እና ይሄ በራሱ በሕግ ሊያስቀጣን የሚችል ነገር ነው። ሰው ያለ ቪዲዮ ሰው ያለ ፍቃድ ቪዲዮ መቀረጽ ሰው እንደዚህ እየደበደቡ ዱላ እየዛቱ፣ ልጅቷ ቪዲዮን የለቀቀችው በራሷ የቲክቶክ አካውንት ነው ማለት ነው። እሷ ሌላ ጀብድ የሰራች መስሏታል። ግን ይሄ ሴትዋ እንዴት እንደታገሰቻት አላውቅም። እንግዲህ ከካሜራ ጀርባ የተፈጠረውን ደግሞ እነሱና እንዳላ ብቻ ናቸው የሚያውቁት። አልሀምዱሌላ ደስ የሚለው ነገር ግን ሰራተኝቱ የእኛ ዜጋ አይደላችም ኦጋንዳ ነች ማለት ነው እና ኧረ አልስቅም፣ የሆነ ታስቅም ይሄ ያሳፍራል፣ እንጂ አስቅም። አናድም አላችሁም፣ ያናዳል ግን፣ ቢሆን ቢያናድም ያገር ልጆች በሶብር ለማለፍ መሞከር። ምክንያቱም እኛ ታዛዦች ነን አደል። በዚህ መልኩ ራስ ማስከበር የሚለው ነገር አላምንበትም። እና እንደዚህ የምታደርጉ ልጆች ካላችሁ አደለ፣ መዳምን ይቅርና ከልጆቻቸው ጋር ያላግባብ የሆነ ነገር ውስጥ የምትገቡቶችን ጥንቃቄ አድርጉ። ጥሩ አይደለም፣ ዋጋ ያስከፍለናል ነው